አብይን፣ መውጋት አንፈልግም፣ ጦርነቱ ከተጀመረ ግን ራሳችንን ለመከላከል እየተዘጋጀን ነው ሲሉ አንድ የህወሓት ከፍተኛ አመራር ተናግረዋል። ስለ ትግራይ ክልል ጊዜ አስተዳደር ተጠይቀው ጌታቸው ረዳ የእኛ ፕሬዝዳንት አይደለም በማለት ሲክዱም ተደምጠዋል። ጌታቸው ረዳን አውርደናል፣ የእኛን ትእዛዝ ተቀብሎ ፕሬዚዳንቱን ማንሳት ግን የፌዴራል መንግስቱ ነው የሚል ሁለት የተጣረሰ የሚመስል አስተያየት በአንድ በኩል የራሱን መቃብር እየቆፈረም በሌላ በኩል ደግሞ ኢትዮጵያን ለማፍረስ ከታሪካዊ ጠላቶቻችን ጋር እየሰራ የሚገኘው የህወሓት ቡድን ከፍተኛ አመራሮች ወቅታዊ ባሏቸው ጉዳዮች ላይ ሀሳብ ሰጥተዋል። የህወሓትን ትርምስና ሰሞንኛውን የትግራይ ፖለቲካን በትንታኔ መረጃችን የተመለከትነው ጉዳይ ነው። እንደተለመደው ገንቢ አስተያየታችሁና ለቻናላችን አዲስ ሲሆናችሁ ሰብስክራይብ እንድታደርጉ እየጋበዝን በ ቀጥታ ወደ ዝግጅቱ ተሻገርን። ትግራይ ከአውዳሚው ጦርነት ማብቃት በኋላ ለማገገም ጥረት እያደረገች ቢሆንም በህወሓት አመራሮች መካከል ለወራት የዘለቀው አለመግባባት ተካሮ በህዝቡ ላይ ሌላ ስጋት አስከትለዋል። ለሶስት ወራት በምንም አይነት ፖለቲካዊ እንቅስቃሴ እንዳይሳተፍ በምርጫ ቦርድ የታገደው ህወሓት ከቅርብ ጊዜ ወዲህ በክልሉ የፖለቲካ ታሪክና በትግራይ ክልል ጊዜ አስተዳደር ስልጣን ላይ አዲስ ክስተት እንዲፈጠር ምክንያት እየሆነ ይገኛል። ለሁለት በተከፈሉት የህወሓት አመራሮች መካከል በተለ ባለፈው ዓመት ነሐሴ ወር ከተካሄደው 14ተኛ የድርጅቱ ጉባኤ በኋላ በሊቀመንበሩና በምክትሉ የሚመሩት ሁለቱ ወገኖች ለወራት በከፍተኛ ለመግባባትና መካሰስ ውስጥ ቆይተዋል። ይህንን ተከትሎ የጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው የህወሓት ሌላኛው ክንፍሳቸውንና በአስተዳዳሪያቸው ውስጥ በከፍተኛ ኃላፊነት ላይ የሚገኙትን ከስልጣን ለማንሳት ያደረገውን እንቅስቃሴ የመፈንቅለ መንግስት አዋጅ ሲሉ የገለጹት ሲሆን ስርዓት ጥገኝነትን ለማስፋፋት የተደረገ እንቅስቃሴ ነው በማለት አስተዳደራቸው ለድርጊቱ ይመጥናል ያለውን ህጋዊ እርምጃዎችን እንደሚወስድ በወቅቱ መናገሩ አይዘነጋም። ለወራት በገለልተኝነት የቆዩት የትግራይ ወታደራዊ አመራሮች የሚባሉት አብዛኞቹ በደብረ ጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከትሎ በክልሉ ሌላ ውጥረት እንዲፈጠር ማድረጉ የቅርብ ጊዜ ክስተቱን አልፏል። እነዚህ ወታደራዊ መኮንን ኖች በህወሓት ሊቀመንበር የሚመራው የድርጅቱ ክንፍ በምክትሉና በሌሎችም የአመራሮች እንዲሁም በምርጫ ቦርድ ተቀባይነት ያላገኘውን የጠቅላላ ጉባኤ ውሳኔ በመደገፍ የክልሉ ጊዜያዊ አስተዳደር መልሶ እንዲዋቀር መጠየቃቸው ይታወሳል። ይህ የወታደራዊ አመራሮች ጥያቄ በአቶ ጌታቸው ረዳ ከሚመራው ጊዜ አስተዳደር ጋር ፍጥጫ ውስጥ እንዲገባ ምክንያት መሆኑም አይዘነጋም። ይህንንና ሌሎች መሰል ጉዳዮችን በውስጡ የያዘው በህወሓት ፖለቲካዊ አመራሮች መካከል የቆየው ውዝግብና ትርምስ እስከ ጠቅላይ ሚኒስትር አብይ አህመድ ድረስ የደረሰ እንደነበር አይዘነጋም። ጠቅላዩም ይህንን ጉዳይ አስመልክተው ፖለቲካዊ መፍትሄ የሰጥተው አመራሮቹን ወደ መቀሌ መላካቸው ይታወሳል። በህዝባዊ ወያነ ሀርነት ትግራይ ህወሓት አመራሮች መካከል የተፈጠረው መቃቃርና ስጣ ገባ ይሎ ኃይል አማራጭ አደረጉ ሲባል ወዲህ ደግሞ ፍቅር ይሻለናል ሲሉም ይታያሉ። ከወራቶች በፊት ኃይሎቹ የፖለቲካ ግባቸውን ለማሳካት ኃይልን ላለመጠቀም መፈራረማቸውን የሚገልጽ በሃይማኖት አባቶች ጥላ ይፋ አደረጉ። እየተጋጋለ የመጣው የህወሓት ጎራዎች ክፍፍል ከመንግስታዊ ስልጣና ሱዳን ስቻ አለው ባለውና በፈንቅለ መንግስት ነው እየተሞከረብኝ በማለት ምላሽ በሰጠው መካከል የተፈጠረው ውጥረት ምክንያት በጦርነት የተዳከመውና የተሰላቸው የክልሉ ህዝብ ምን ሊከሰት ይችላል የሚል ስጋት በተደጋጋሚ እያነሳ ይገኛል። በዚህ ሁሉ መካረር ውስጥ የሚገኘው የህወሓት ቡድን በአንድ በኩል የራሱን መቃብር እየቆፈረ በሌላ በኩል ደግሞ ኢትዮጵያን ለማፍረስ ከታሪካዊ ጠላቶች ጋር እየሰራ እንደሚገኝ መረጃዎች ያሳያሉ። በተለይም በነ ዶክተር ደብረጽዮን የሚመራው የህወሓት ክንፍ ወደ አስመራ አቅንቶ ከኤርትራ ባለስልጣናት ጋር መምከሩን የምዕራቡ ዓለም የዲፕሎማቲክ ምንጮች ሾክ ማለታቸው ሰምቷል። ሌላ ዙር ጦርነት ሊኖር እንደሚችል በማለም ራሱን እያዘጋጀ ይገኛል ይገኛል የተባለው ህወሓት ከኤርትራ መንግስት ጋር እየሰራ ነው የሚሉ መረጃዎችና ማስረጃዎች አያስገርምም። ቡድኑ ከኖረበት የሴራ ፖለቲካ መረዳት እንደሚቻለው ከግጭት ጠማቂው የኢሳያስ አፈወርቂ መንግስት ጋር ግንኙነት ማድረጉ ለአንዳች ከፍ ላለ ዓላማ መዘጋጀቱን በግልጽ አመላካች ነው ሲሉ ተንታኞች ጉዳዩን ይገልጹታል። ጉዳዩን ይበልጥ ግልጽ ለማድረግ ከሰሞኑ የህወሓት ከፍተኛ አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ከአንድ ሚዲያ ጋር በነበራቸው ቆይታም ከኤርትራ መንግስት ጋር ህወሓት ስላለው ግንኙነት ይፋ አድርገዋል። ወይዘሮ ፈትለወርቅ ከሚዲያው ጋር ባደረጉት ቃለ ምልልስ ህወሓት ከኤርትራ መንግስት ጋር ተገናኝቷል ወይ? በሚል ለቀረበላቸው ጥያቄ እኛ ከጎረቤቶቻችን ጋር ሁሉ ሰላም እንፈልጋለን ከኤርትራ ከሱዳንም ከአፋርም ከአማራም ሰላም ነው የምንፈልገው ሲሉ ማስተባባያ ሲሰጡም ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ራሳቸው ለህወሓት አመራሮች ከኤርትራ ጋር ሰላም ፍጠሩ ሲሉ ነበር በማለት ለጥያቄዎች ሽሽት የሚመስል ምላሽ ሰጥተዋል። ካድሬዋ ሲቀጥሉም ኢሳያስንም አብይንም መውጋት አንፈልግም፣ ጦርነቱ ከተጀመረ ግን ራሳችንን ለመከላከል እየተዘጋጀን ነው ብለዋል። ይህንን የሞንጀሪኖ ንግግር ያደመጡ አስተያየት ሰጪዎች እንደተናገሩት የሚያስተላልፉት ህወሓት በእርግጥም ለሌላ ዙር ጦርነት እየተዘጋጀ እንደሚገኝ የቀድሞ ታጋዩዋ ንግግር ፍንጭ የሚሰጥ እንደሆነም አመልክተዋል። ሞንጀሪኖ ስለ ትግራይ ክልል ጊዜ አስተዳደር ተጠይቀው ጌታቸው ረዳ የእኛ ፕሬዝዳንት አይደለም በማለት ሲኬዱም ተደምጠዋል። ጌታቸው ረዳን ከፕሬዝዳንትነት አውርደናል አውጀናል ነው ያሉት። የእኛን ትእዛዝ ተቀብሎ ፕሬዝዳንቱ ማንሳት ግን የፌዴራል መንግስቱ ነው የሚል ሁለት የተጣረሰ አስተያየት ሰጥተዋል። ይህ በእንዲህ አንጋፋ ከሚባሉት የህወሓት መስራቾች መካከል አቦይ ስብሐት ከሰሞኑ ዝምታቸውን ሰብረዋል። በአንድ በትግርኛ ቋንቋ በሚተላለፍ ሚዲያም ሀሳባቸውን ያሻገሩት አቦይ ስብሐት ተክደናል፣ በደም የገነባናት ኢትዮጵያ ትመለስልን፣ መታጠቅ መደራጀት አለብን የሚሉና መሰል ሀሳቦች ሲያንጸባርቁም ተደምጠዋል። የቀድሞ የህወሓት ሊቀመንበርና መስራች አቶ ስብሐት ነጋ በደም የገነባናት ፌዴራላዊት ኢትዮጵያ ትመለስልን የሚል ፈገግ የሚያሰኝ አስተያየት ማግኘት መስጠታቸውም ታውቋል። አቶ ስብሐት አማራ፣ ኦሮሞ እያልን ህዝብን እንደ ጠላት ማየት ይብቃ የሚል ሀሳብ ሲያነሱ ቢደመጡም እሳቸው የመሰረቱት ድርጅት ግን ለረጅም ዓመታት አንድን ህዝብ እንደ ጠላት ፈርጆ የሚንቀሳቀስ እንደሆነ የአደባባይ ሚስጥር ነው ሲሉ ጉዳዩን ያዳመጡ ተንታኞች ተሳልቋል። አሁን ታዲያ ያንን የድርጅታቸውን ኃጢአት ሳይናዘዙ ህዝብን እንደ ጠላት ማየት ይብቃ ማለታቸው ጥያቄ አስነስቶባቸዋል። የሆነ ሆኖ አዛውንቱ ፖለቲከኛ ስለ ወቅታዊው የህወሓት ሽኩቻና ክፍፍል በተመለከተ ተክደናል ሲሉ በምሬት ተናግረዋል። የአሁኑና የቀድሞው የህወሓት ክፍፍል የተለያየ ነው የሚሉት አቶ ስብሐት የበፊቱ ከክህደት ሳይሆን ከድክመት የሚመነጭ ነበር፣ የአሁኑ ግን በክህደት የተፈጸመ እንደሆነም አብራርተዋል። በክህደት የወነጀሉት የትኛውን ወገን እንደሆነ በግልጽ ባያስቀምጡም የአሁኖቹ ከጠላትም ጠላት የሆኑ ሰዎች ናቸው በማለት ወርፈዋቸዋል። ፖለቲካችን በርዕዮተ ዓለም መመራት አለበት ያሉት አቶ ስባት ለዚህም ከ46 ዓመታት በፊት በመጀመሪያው የህወሓት ድርጅት መስራች ጉባኤ የተላለፉ ውሳኔዎች አሁንም መልሶ ማየትና መተግበር ይጠቅማል በማለት ተናግረዋል። የሰሜኑን ፖለቲካ እንዲሁ በዋዛና በፈዛዛ የሚታለፍ አይደለም። በተለይም በትግራይ ክልል ያለውን ሁኔታና የህወሓት አመራሮች የሴራ ፖለቲካን ተንትኖ በማቅረብ በመንግስት በኩል የማያዳግም እርምጃዎች መወሰድ አለባቸው። ባሳለፍነው ሳምንት ዶክተር አብርሃ በላይ ህወሓት ከሻቢያ ጋር እያደረጓቸው የሚገኙ ግንኙነቶችን በተመለከተ በመንግስት በኩል ግልጽ መረጃ እንዳለ መናገራቸው ይታወሳል። ከዚህ በመነሳት በግብፅና በሻቢያ በመታገዝ ወያኔ ሌላ የጥፋት መንገድ በመከተል ውጊያ ለመጀመር በዝግጅት ላይ ይገኛል የሚሉ አስተያየት ሰጪዎች እየተደመጡ ይገኛሉ። በመሪነት ስም ሀገርና ህዝብን ለስቃይና ለመከራ የዳረገው ህወሓት ጥቅሜ የቀረብኝ በሚል ከኢትዮጵያ ታሪካዊ ጠላቶች ጋር የሴራ ጋብቻ ፈጽሞ ሀገሪቷን እያመሳት ይገኛል። መንግስትና የታጠቁ አካላት ልዩነቶቻቸውን ለጊዜው በመተው ለእናት ሀገራቸው በአንድነት በመቆም የባህር በርና የጋላቢዎችን ሴራ የምናከሽፍበት ወሳኝ ጊዜ አሁን ነው።